ቀጣዩን ፓርት ይዤላችሁ መጥቻለሁ የአቤል ተንኮል እንደቀጠለ ነው በባለፈው የምታስታውሱ ከሆነ እዚህ ቤት ማታኖሪኝ ከሆነ እያንዳንዱን መረጃና ቪዲዮን አሳልፌ ለፖሊሶች እሰጣለሁ ሲላትም ከቤቴ ውጣልኝ ብላ ስትናገርም አንቺ ምን አገባሽ ይሄ የወንድሜ ቤት ነው ብሎ አስገድዶ ደፈራት ማለት ነው አስገድዶ ሲደፍራት እንዳጋጣሚ ያፌት ደረሰ ያፌት በደረሰበት ሰዓት አቤላን ቅጥቅጥ አደረገው። ፂና ቤዛ ማመን አቃታቸው። በስተመጨረሻ ፂና ናታን ስልክ ደውለው ለፖሊሶች ተናገሩ። ከዚህ በፊትም መረጃ ስለነበራቸው ስልክ ደወሉ፣ እነፂ እንዲሁም ደግሞ እነናታን ማለት ነው። ከዛም በኋላ ፖሊሶች መጥተው ያፌትንም እናም ደግሞ አቤላንም ወደ እስር ቤት ወሰዷቸው። እናም አሁን ላይ እስር ቤት ይገኛሉ። በድጋሚ ነው የታሰሩት ማለት ነው። እናም ይገርማል። አቤልም ተንኮሉ እንደቀጠለ ነው። ያፌትም ደግሞ ከአቤልም የባሰ ነው። ሁለቱም አንድ ናቸው ማለት ነው። እናም ያፌት ተናዶ ነው የደበደበው ማለት ነው። ሲመጣ እንዳጋጣሚ አፍኗት ማለት ነው። ሲደፍራት ነው የደረሰው ማለት ነው። እና ከባድ ነው። አቤል በጣም ተንኮለኛ ነው። ይገርማል። ሰላም ሰላም! ውድ እና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ የሆናችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ፣ ማለት ነው። ቪዲዮውን እስከ መጨረሻ ለመከታተል ሞክሩ። አቤላ በምን ምክንያት ነው ኤፍራታን የደፈራት ልትሉ ትችላላችሁ። እያንዳንዱ ነገር የምነግራችሁ ይሆናል። እንዳልኳችሁ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ውድና የተከበራችሁ የሀረግ ድራማ ተከታታዮቼ ከእናንተ ውስጥ አንዷ እኔ ነኝ የምከታተለው። በጣም አሪፍና ምርጥና አስተማሪ ድራማ ነው። ስለዚህ እንደተለመደ አስቴታችሁን በኮሜንት አስቀምጦልኝ ማለት ነው። አቤላ በጣም ሲፎካከራት ነበረ ከኤፍራታ ጋር ምን አገባሽ፣ የወንድሜ ቤት ነው። እኔ ሳልሆን አንቺ ነሽ መውጣት ማውጣት ያለብሽ እያለ ሁልጊዜ ይከራከራል። ሁልጊዜ የማይሆን መልስ ይመልስላታል። ሁልጊዜ በቃ ያልጠበቀችውን መልስ ነው ከሶ አንደበት የምትሰማው ማለት ነው። ነገር ግን ኤፉዬ ትዕግስተኛ እንደሆነችና በጣም ታጋሽም እንደሆነች ሁላችንም እናውቃለን። ነገር ግን አሁን ላይ ማንም ሰው የለም። ቴሌቪዥን መጀመሪያ ቴሌቪዥን እያዩ ነበረ የሚገርማቸው ነገር ማለት ነው ቴሌቪዥን እያዩ እያለ መጥፎ ፊልም አመጣ መጥፎ ፊልም ሲያመጣ እባክን አቤል እባክን በፈጠረ ይህንን ፊልም እቀይር አለችው ምን አገባሻል ሌላ ደግሞ ፊልም አመጣ አሁንም ፈራች በጣም ፈራች በድጋሚ ሶስተኛ ዙር ላይ ሌላ ፊልም ሲያመጣ ከዛ አፏን ያዘችና ዝም ብላ ተቀመጠችው እባክን ትዘጋላ አትዘጋ አለችው ምን አገባሻል አስገድዶ በግዴታ ደፈራት ማለት ነው። እንደ አጋጣሚ ደግሞ ያፌት ገባ። በጣም ተናዶ ስለነበረ ድብድብ አደረገው ማለት ነው። የሚገርማቸው ነገር ከዛም ፂ ወዲያውንም እንደሰማች ለፖሊሶች ደወለች። ናታንም በሰማ ሰዓት ማመን አቃተው፣ ደነገጠ። የሚገርማቸው ነገር ከዛም ፖሊሶች መጡ። ያፌትን ወደ እስር ቤት ወሰዱት። ያፌትን ወደ እስር ቤት የወሰዱበት ምክንያት ናታን የታገቱ ሴቶች በሱ ምክንያት እንደሚሰቃዩ ናታን ደግሞ መረጃውን ለፖሊሶች ሰጣው ማለት ነው። በዛ ምክንያት ነው ያፌት የታሰረው። አቤላ ደግሞ የታሰረው ከዚህ በፊት በጽዮን ላይ ያልሆነ የውሸት ኢዲት የውሸት ኢዲት ማለት ነው ቀጥታ ለቢኒ እየላከ ጽዮንና ቢኒ እንዲለያዩ ብዙ ጥራት አድርጎ ነበረ። ነገር ግን ቢኒ ለተወሰነ ጊዜ ቢያምንም በስተመጨረሻ ያለውን መረጃ ለቢኒ ግልጽ አድርጋ ቢኒ እና ጽዮን አሁን አንድ ሆነዋል። በዛ ምክንያት ነው ሲደውላ አቤላ እንዲታሰር ያደረገችው ማለት ነው። እና ሁለቱም ተንኮለኞች ናቸው። ሁለቱም የክፋታቸው ጥግ የሌለ ነው። በቃ የሚገርማቸው ነገር ማለት ነው። የክፋታቸው ጥግ የሌለ። ያፌትም ጨካኝ ሆኖ ነው የሚሰራ፣ ደግሞ አቤላም ጨካኝ ሆኖ ነው የሚሰራ። ምንም የማይራሩ እኔ ግርም ነው የሚለኝ እነኛ ሴቶች እንደዛ ሲሰቃዩ ትንሽ እንኳን ጥፋት አጥፍተው ማለት ነው። ትንሽዬ ጥፋት ካጠፉ በፍጹም አይፋታቸውም፣ ያጠፋቸዋል እንጂ የሚገርማቸው ነገር በባለፈው አንዷ እባክናውንስ ተሰቃየው፣ እባክንን ያልቻልኩም ከአቅሜ በላይ ሆነ፣ ወድጁ አይደለም ይህንን ስራ እኮ የምሰራው፣ እና እባክን ተባበረኝ፣ መጥፋት እፈልጋለሁ፣ ተሰቃየው እና ታግቼን ያለሁትኝ ብላ የውስጧን ተናገረች። ከዛም በኋላ የነገረችው ሰው ደግሞ ይሄ ያፌት የስራ ባልደረባው ነው። የሚገርማችሁ ነገር አላወቀችም። እሷ ህይወት ፈተና ናት። የሚገርማችሁ ነገር አንዳንዴ ህይወት ፈተና ነች። ያላሰባችሁ ነገር ነው የሚገጥማችሁ በህይወታችሁ ላይ ማለት ነው። ከዛም በኋላ እባክህን እባክህን እባክህን ልለመን አለችው። ከዛን እሽን ያላት የሚገርማችሁ ነገር እንደው ምን አለ፣ ለምን ይዋሻል? እንደው የማይሆን ነገር ከሆነ ለምን ይዋሻል? ለነገሩ ያው ድራማ ነው። ከዛም በኋላ እሽ ብሎ ሲያሳምናት እውነት መሰላትና እስከ እሱ ጋር ስጨፍር ስደንስም ነበር። ሂዊ ደግሞ ያለውን መረጃ ለመልቀም አንዴ ሽንት ቤት አንዴ ወደዛ አንዴ ወደዚህ ስትሯሯጥም ከአቅሟ በላይ ሆኗል። የሚገርማችሁ ነገር ማለት ነው ሂዊ በጣም ጎበዝ እንደሆነች ጠንካራ እንደሆነች እናውቃለን። ከዛም በኋላ የስራ ባልደረባዎቹ የያፌት የስራ ባልደረባዎቹ ውጭም ውስጥም አሉ ውስጥም ውጭም አሉ። ሽንት ቤትም በሚሄዱበት እዛ ተከታትለው ነው የሚሄዱት። እያንዳንዱ ቦታ ተሰልፎ ነው ያሉት። ግን እነኚህ አያውቁም፣ ኖርማል ሰው ይመስላቸዋል ማለት ነው። የታገቱት ሴቶች በጣም ስቃይ ውስጥና መከራ ውስጥ ስላሉ ከዚህ ከጭንቅ ውስጥና ከዚህ ከመከራ ከዚህ ከችግር ውስጥ ለማውጣት እንጂ የያፌት ባልደረባ ይሁኑ አብረው ይስሩ አይስሩ፣ የሚያውቁት ነገር የለም። ኖርማል ከነሱ ጋር የሚደንሱ የሚጨፍሩ አይነት ሰው ነው የሚመስሏቸው ማለት ነው። እና በዚያ የተነሳ ነው እባክን፣ እባክን፣ አሁን ሰለቸኝ፣ አስጠላኝ፣ እባክን እንደምንም አድርገ ከዚህ አጥፋኝ። ወድጃ አይደለም ይህንን ስራ፣ ሴተኛ አዳሪ ሆኝ የምሰራው ከወድጃ አይደለም በእኛ እየሸቀሉብን ነው። አለቃችን ማን እንደሆነ ራሱ አላውቅም ስትል ግን እኮ እያናገረችው እያናገረችው ያለው ማን ነው? የያፌት የስራ ባልደረባው ነው። ታሪኩ ደግሞ ራቅ ብሎ እያዳመጠ ነበር። የሚገርማችሁ ነገር ከዛ የስራ የያፌት የስራ ባልደረባው ምን ቢሆን ጥሩ ነው? ቀጥታ ሄዶ ለማን የተናገረው? ለያፌት። ኧረ በስመ አብ! ለያፌት ሲናገር በቃ እሷን ቶሎ ብላችሁ አጥፏት ነው ያለው። ከዛን አይ አይ አለቃ ታሪኩ ደግሞ እንዲህ ያለ። አይ አለቃ፣ አሁን ላይ ሴቶች ትንሽ ናቸው። ብዙዎቹ አመልጠዋል፣ ብዙዎቹ የት እንደሄዱ አናውቅም። ስለዚህ እንደ ድሮ ብዙ ስለሌለ ባንገላቸው ጥሩ ነው። በጣም ጥቂቶች ነው ያሉት። እነኝም ደግሞ ገቢ እንዲያስገቡልን ቢያንስ፣ እንደዚህ አይነት ተንኮል ስራን የሚሰሩትን የተመጣጠነ ቅጣት መስጠት እንጂ መግደል የለብንም አለ ታሪኩ። ማለት ነው ታሪኩ ከያፌት ጋር ነው የሚሰራው እሺ ችግር የለም እንዳልከው ይሁን። ግን ቅጣት አለ። ከዛ ቀጥታ ሄደ። ቀጥታ ሄዶ ከእናንተ ውስጥ ማን ነው አጥፋኝ፣ እባክህን ወድጄ አይደለም፣ እባክህን ከዚህ እንደምንም አድርገን እንድጠፋ አድርገኝ እያለው ማን ነው አለ። ተንፍሱ አላቸው። ከዛን ሴቶቹ አንዷ እባካችሁን፣ የምተነፍሱ ከሆነ ተንፍሱ፣ እኔ ለራሴ ተሰቃይቻለሁ፣ የራሴ መከራ የሚቀጣኝ መቻንሶ ደግሞ እናንተ እንደዚህ አይነት ነገር ትሆናላችሁ ብላ ስትናገር እነኚህ ሴቶች ደግሞ በጣም ፌንት ነቅለው ተናደው ስላለ ተነስተው እሷን ሮጠው አነቋት ማለት ነው። አንቺ ማነሽና ነው እንዴት እንደዚህ ትያለሽ? ሴት አይደለሽም እንዴ? እያሉ እሷን ሲጣርገው አነቋት። ሲያንቋትም ታሪኩ ደግሞ ልቀቋት፣ እኔ የጠየኳቱን የጠየኳችሁን መልሱ። እኔ የጠየኳችሁት የጠየኳችሁን እማን መልሱ ከሆነ በቤተሰባችሁ ላይ አደጋ እንዲደርስ ነው አድርገዋል። ታሪኩ ማለት ነው። ታሪኩም ያው እንደ ያፌት ጨካኝ ነው። ያፌት አድርግ ያለውን ያደርጋል። ግደል ካለም ይገላል። በቃ ያለውን የታዘዘውን ነው የሚሰራው ማለት ነው። ከዛ የሚገርማችሁ ነገር ማለት ነው የሚገርማችሁ ነገር ወዲያውንም ከእነሱ ውስጥ አንዷ አዎ፣ እኔ ነኝ፣ ብትገለኝም፣ ግደለኝ፣ እውነቱን እናገራለሁ። ስለዚህ አዎ፣ ከአቅሜ በላይ ሆኗል። ለምንድነው የማትረዱት? በቃ መሞትም ካለብኝ እሞታለሁ። ነገር ግን የእያንዳንዳችሁ ጥፋታችሁና ተንኮላችሁ አንድ ቀን ግልጽ መሆኑ አይቀርም አለችው ስትል፣ ለዚህ ንግግርሽ ዋጋ ትከፍያለሽ አላት። ችግር የለውም እሞታለሁ አይደል ግደለኛ ሆኑ ነው አለች። ግን እሱ ምን አደረገ? የተወሰነ ቅጣት እሷን ከቀጣት በኋላ ታናሽ ወንድሟ ምንም የማውቀውን ታናሽ ወንድሟ ስልክ ደውሎ የኤኬሌን ወንድም ጨርሱት ብሎ ተናገረ። ከዛም ጨረሱት፣ ገደሉት። በጣም አለቀሰች፣ በጣም አዘነች። ለምንድነው እኔን ማገሉኝ? ለምን እኔን አታጠፉኝም? ምን ምን ያውቃል ወንድሜ? ለምን ይሄን ታረጋላችሁ ብላ በጣም አለቀሰች፣ ተንፈራፈረች። በስተመጨረሻም ይሄ ንግግርሽ ብዙ መስዋዕትን ያስከፍላል ብየሽ ነበረ ትከፊበታለሽ ለንግግርሽ እያንዳንዷን ምስዋዕት ትከፊይበታለሽ ብዬ ነበረ፣ ግን አንቺ አላመንሽኝም። እናም ለዛን ያረኩት ምን እንደምታመጪ አያለሁ አላት። ከዛም በኋላ ይገርማል የምር እና ምን እንደምታመጪ አያለው ብሎ አስፈራራት ማለት ነው። ከዛን አለቀሰች፣ አለቀሰች፣ አለቀሰች ብታለቅስም አለውጥ አላት። የሚገርማችሁ ነገር ማለት ነው የሌለን ያለቀሰችው የሌለ ስቅስቅ ብላን ያለቀሰችው የሚገርማችሁ ነገር በጣም ያለቀሰችው አልቅሳ፣ አልቅሳ፣ አልቅሳ፣ አልቅሳ በስተመጨረሻ ሁሉም ደግሞ አንድ ላይ ማልቀስ ጀመሩ። አንድ ላይ ማልቀስ ሲጀምሩ ተጠንቀቁ፣ እኔ ነግሬያችኋለሁ። አሁን ለባብሳችሁ ጠብቁኝ፣ አለበለዚያ እያንዳንዳችሁ ነው የምጨርሰው ሲል ጨካኝ እንደሆነ ስለሚያውቁ ወዲያውንም ዝም አሉ። የሚገርማችሁ ነገር ማለት ነው ወዲያውንም። ለምን በጣም ጨካኝ ነው፣ ታሪኩ በጣም ጨካኝ ነው። የሚገርማችሁ ነገር ከዛን ለባብሰው እየተኳኳሉ ያሉ፣ አንዷ ደግሞ በጣም በቃ እኔ አሁንስ ስቃይም ጭንቄም ችግረኝ በዛ፣ እኔ በእናንተ ምክንያት መቀጣት የለብኝም ወዲያውኑ አሁን ለብሰን መስራታችን ላይ ቀር ሄደን እንስራ። እነሱ የተወሰኑ ሴቶች ስለሌሉ በእኛ ነው ገቢያቸውንም ህይወታቸውን መቀየር የሚፈልጉት እያለች ስታወራ፣ አንቺ ወይ ማንሽና ምንድነሽ? ምን አገባሽ? አሉና እሷን ደግሞ አነቋት። ከዛ በኋላ እንደ አጋጣሚ ታሪኩ መጥቶ ነበር ልቀቋት ልጅቷን አለ። በስተ መጨረሻም ለባብ ሰው ነበር ይዟቸው ሆቴል ወሰዳቸው። ሆቴል ያው ሲዘሉ ሲጫወቱ ነበረ፣ ግን ደስተኛ አይደሉም። ሁላቸውም በጣም ከፍታ በጣም ተከፍተው ነው ያሉት። የትኛው መንገድ፣ የትኛው አቅጣጫ፣ ሁሉም ለማምለጥ እየጣረን ያለው እና እንዳልኳችሁ ሁሉም በቃ ለማምለጥ በጣም ጥረት እያደረጉ ነው ያሉት ማለት ነው። የትኛው መንገድ ማምለጥ ነው የሚፈልጉት? የትኛው መንገድ ከዛም በኋላ የሚገርመው ነገር ማለት ነው፣ የሚገርመው ነገር እንዲ የታሪኩ ጭካኔ አቤት አቤት አቤት ጭካኔ ይገርማል። የምር ይሄና ለምን እኔ እንደሚጨክን እኮ ግራ ገባኝ። ለምን ይህናል ጭካኔ፣ በስማም የሌለ ነው። በቃ በጣም ይጨክናል። ልክ በቃ ታሪኩና ያፌት አንድ ናቸው። ሲጀመርም አብረው ነው የሚሰሩት፣ ግን በጣም የሌለ ጨካኝ ነው ታሪኩ ደግሞ የሌለ ማለት ነው። ምክንያቱም እዛ ጋር ያፌት አድርግ የሚለውን ስራ የማያደርግ ከሆነ ወደሱ ነው ቅጣቱ የሚዞረው፣ ወደሱ ቅጣቱ ይዞራል። ስለዚህ ቅጣቱ ወደሱ እንዲዞር ስለማይፈልግ አድርግ የተባለውን ነገር ለማድረግ ነው የሚጥረው ማለት ነው። እና አድርግ ያልኩን አታደርግም እንዴ ስለሚለው ያን አድርግ ያለውን ካላደረገ ደግሞ በሱ ላይ ያፌት ይወርድበታል ማለት ነው። ለዛም ነው ታሪኩም ጨካኝ የሆነ የምታስታውሱ ከሆነ በባለፈው የሎሊትን ጥፍር ነቃቅለ ይዘና ሲለው ቀጥታ ሄዶ ቅጥቅጥ አድርጓት አግቷት፣ ለሁለት ቀን ጥፍሯን ነቃቅሎ በስተ መጨረሻ በረንዳው ላይ ወስዶ ጣላት። ከዛ ቤዝና ፂ በረንዳው ላይ ሆነው እያወሩ እያለ በረንዳው ላይ ውርውር ሲያረጉ በረንዳውን እንትኑ ማለት ነው የግቢውን በር ግቢው በር ላይ ነው የወረወሯት። ከዛ እንደዚህ ክፍት ሲያደርጉ ሎሊት ናት በጣም ደንገ ደነገጡ ማለት ነው። ከዛም በኋላ ናታንም እንዳጋጣሚ ቤት ነበር ሮጦ መጣ። አክን ቤት ወሰዷት ለተወሰነ ጊዜ ታክማ ያው እስካሁን ድረስ ጥፍሮቿ እስካሁን ድረስ አልዳንም እስካሁን ድረስ ከቤት አትወጣ። የሚገርማቸው ነገር እና ማለት የምፈልገው ምንድነው ያፌት አንድ ነገር አደርጋለው ካለ ያደርጋል። ያፌት ያዘዘውን ደግሞ ታሪኩ ካላደረገ ወደ ታሪኩ ይዞራል። ለምን ሌላ የስራ ባልደረባዎችም ስላሉ ማለት ነው አሉ ታሪኩ አሁን አድርግ የተባለውን ካላደረገ ግዴታ ወደ እሱ ነው የሚዞረው እና ከባድ ነው። እዚህ ጋር ገጸ ባህሪያቸው የታሪኩም ሆነ በያፌት ዙሪያ ያሉት በሙሉ ስራቸው ያፌትም ሆነ ገጸ ባህሪው በጣም ጨካኝ ሆኖ ነው የሚሰራ መግደል በቃ የሰው የተባለውን ለራሱ ማድረግ የሰው ሚስት መቀማት ማሰቃየት ነው የሱ ስራ፣ የእሱ ገጸ ባህሪ ማለት ነው። እና እዚህ ጋ ድራማ መሆኑን እንመለከታለን። ነገር ግን የእውነት ለመናገር ቀጥታ እንደዚህ አይነት ገጸ ባህሪ የሚያሳዩ ሰዎች አሉ። ነብሰ በላዎች አሉ፣ ጨካኞች አሉ፣ የሰው ሚስት የሚቀሙ አሉ፣ የሚያሰቃዩ አሉ፣ የሰውን ንብረት የራሳቸው የሚያደርጉ አሉ፣ በጭካኔ እና በመግደል በማስፈራራት ማለት ነው። እዚህ ጋ አሁን እኔ እንደዛ ነው የተረዳሁት እና አሉ በጋሃድ አሉ። የታወቀ ነው አሉ። እናም ደግሞ መልካሞችም አሉ። አሁን እንደ ኤፍራታ ኤፍራታ ሁሌ እንደተሰቃየች ሁሌ እንዳለቀሰች ከራሷ ይልቅ ለሌላው ደስታ እንደተመኘች ነው ኤፍራታ ማለት ነው። የኤፍራታ ገጸ ባህሪ ለፍቅሯ ስትል ምስዋት የምትከፍል በናታን የማትደራደር በቃ በናታን ከመጡብኝ እንኳን ያፌት ማግባት ይቅር እና ህይወቴን መስጠት ካለብኝ ይሰጣለሆን ያለችው ለያፌት ራሱ ኮ በግልጹ ነግሯለች። እኔ ግደለኝ፣ ማነቅ ብቻ ሳይሆን ግደለኝና ገላግለኝ። መቼም እኔ ልወድቅም ላፈቅርክም አልችልም፣ አትልፋ አለችው። የማይሆን ነገር ነው፣ አትልፋ። በቃ እኔ መቼም ያንተ ልሆን አልችልም። ስለዚህ አትልፋ ብያሃለው። እንኳን ማነቅ ብቻ ሳይሆን ብትገላግለኝ ራሱ ደስ ይለኛል። ይኸውላ፣ አንገቴን ሰጠው ክናና ግደለኝ አለችው። የምታስታውስ ከሆነ ባለፈው ያ ማለት ምንድ ነው? ከራሷ ደስታ ይልቅ ለሰው ደስታ የምትኖር ናት ኤፍራታ፣ ኤፉዬ ማለት ነው። በቃ ከራሷ ደስታ ይልቅ ለሰው ደስታ የምትኖር በተለይ ናታን ደስተኛ እንድትሆን የምትፈልግ ናታንን በየትኛውም መንገድ እንዲነኩባት አትፈቅድም? በጭራሽ፣ በጭራሽ፣ በጭራሽ፣ በጭራሽ አትፈቅድም የትኛውንም ያህል የትኛውንም ያህል የትኛውም ነገር ቢፈጠር በሕይወቷ ላይ እንዲፈጠር እንጂ ናታን እንዲነካባት በፍጹም አትፈቅድ። ማን ኤፍራታ ማለት ነው። ስለዚህ በሱ ከመጡባት እንኳን ማግባት ብቻ ሳይሆን ሕይወቷንም አሳልፋ ለመስጠት ዝግጁ ናት ማለት ነው። ይሄንን ሁሉ ነገር ያፌት ስለሚያውቅ በባለፈው የምታስታውስ ከሆነ ሊያስፈርማት ፈለገ። እየቱ አንዳንድ መረጃዎች አውቆ ማለት ነው ሊያስፈርማት ሲል እሷ ደግሞ ያለውን የሌለውን ምክንያት ደረደረች። እኔማ አንችን ከምጠራጠርሽ ድርጅቱ ላይ አብረን እንሰራለን፣ ስለዚህ መፈረም ያለብሽን ነገር መፈረም አለብሽ አላት። ሊያስፈርማት ማለት ነው፣ በውሸት ሌላ ችግር ሊፈጥር ማለት ነው። ያፌትን እናውቃለን። ከዛም እሷም ደግሞ ይሄማ ሊሆን አይችልም፣ አንደኛ እኔ እያመኝ እንደሆነ በደንብ ታውቃለህ ሰሞኑን በጣም እያመመኝ ነው። ጭንቅላቴን አንዴ፣ ሆዴን አንዴ፣ ወገቤን ምን እንደሆነ ግን አላውቅም። በጣም እያመመኝ ነው አለችው። ግን እኮ ያለ መሄድ ብላ ነው። በእርግጥ እርጉዝ ናት። እርጉዝ እንደሆነች ደግሞ እሱ አያውቅም። ያፌት አያውቅም። ማንም ሰው አያውቅም። የሚያውቁት የምታውቀው ፂ ብቻ ናት። ሌሎቹ ገና ነው። እና የሚገርማችሁ ነገር አይ፣ በፍጹም ይሄማ ሊሆን አይችልም ስድን እና ሲሻለኝ እኔ ራሴ ደውዬ ከዛ አብረን እንሄዳለን፣ አለችው። እሺ እኔ ንግስት አለ አመናት። የሚገርማችው ነገር አመናት። ከዛ ቤዝ ደግሞ ተኝታ ነበር እንቅልፏን። በህልሟ መታ ነበረ። በህልሟ ሂዊ መጣች። ቤዝ ቤዝ ደህና ነሽ? ይሄና አልትረሽኛለሽ? ይሄና ልን የተረሳው ግን ምን ባረግሽ ነው? እኔ ያረኩልሽን ውለት ረሳሽ፣ እያለች በጣም ብዙ ቢያንስ ረጅም ደቂቃ ያህል አወራች፣ በህልም ማለት ነው። ከዛ ምን ምን አልሽኝ ሂዊ? ሂዊ ግን አለሽ፣ የት ሄደሽ ነው? ለምን ነው ያልነገርሽኝ? ለምንድን ነው ይሄናል? ምን ማደርግሽ ነው? ምን ብበድልሽ ነው? ለእኔ የማትናገሪው? እያለች በህልም ትለፈልፋለች ቤዝ። ከዛ ብድግ ስትል ላበላብ አደረጋት ቤዝን፣ ማለት ነው። በጣም ደነገጠች። ማመን አቃታት። እረ አሁንማ ደረጃውን ወርዳለች። ሩጬ ግዴታ ማግኘት አለብኝ አለች። ስትሮጥ ስትሮት ስትሮት ማንም ሰው የለም። ከዛ በሩን ከፍታ ወጣች ሮጭ በግራም በቀኝም ስትመለከት የለችም። ሄቢ የለችም። የሚገርማችሁ ነገር ማለት ነው። ከዛ እንዴ አይኔ ነው እንዴ ወይስ ተሳስቼ ነው እንዴ? ይሄን አላየዋትም እንዴ? እንዴ ይሄማ ሊሆን አይችልም፣ ሊሆን አይችልም፣ በፍጹም ሊሆን አይችልም። እንዴ ህልም ነበር እንዴ? ወይስ እያየዋት አመልጣኝ ነው ነገሩ። እኮ እኔ ራሱ እኮ አንድ ቀን ዝር ብዬ ሳላያት የት ሄደች ብዬ ራሱ ሳልጠይቅ እኔ ራሱ ምን አይነት ጨካኝ ነኝ፣ እንዲሁም ምን አይነት ሰው ነኝ? አለችና እራሷ ማውቀስ ጀመረች። ከዛም ተመልሳ ተኛች። እንቅልፏል በድጋሚ የመጣችባት በህልሟ። ከዛ ተነሳችና ወረደች ካልጋ፣ ቁጭ አለችና ግን የምር እኔ ለካም ጨካኝ ነኝ። የት ሄደች የት ገባች ብዬ አንድም ቀን ሳልመለከታት፣ ይሄኔ በልቧ እየወቀሰችኝ ነው፣ በልቧ እየወቀሰችኝ ነው። ለዛ ነው በህልሜ የመጣችው። እና ናኦድ ሲመጣ ከናኦዴ ጋር እፈልጋታለሁ አለችና ተነስታ ልብሷን ቀያየረች። ከዛም በኋላ ናኦዴ መጣ ናኦዴ መጣና ቤዝ እንዴት ነሽ ደህና ነሽ ወይ ሲላት ደህና ነኝ ብላ ውጭ ላይ ቁጭ ብላ ነበር ውጭ ብላይ ቁጭ ብላ ሳለች ከዛ ወህ ማድረግ እፈልጋለው ጓደኛዬም ጠፍታለች አይቻትም አላቅም እሷንም እባክን ተባበረኝ ህዊት ትባላለች አፋልገኝ በጣም ናፍቃኛለች አንድ ቀን እንኳን የት ገባች ብዬ አስቤ ማስታወሻ አላቅም። ግን በህልሜ ስትመጣ የእውነት የመጣች መስሎኝ፣ በተግባር ጥላኝ የሄደች መስሎኝ ከዛ ስከታተላት ጥላኝ ሄደች አለች። ከዛ ናኦ ደግሞ እረ ምን ችግር አለ ታዲያ እንፈልጋታለና አለ። ከዛም እሷ እሹ በቃ ልብሴ ልቀይር አለችው። እሹ በቃ ልብሴ ልቀይር ስትል ሂጂ ቀይሪና በዛውም ወክ እናደርጋለን፣ በዛውም ደግሞ ሂዊን እንፈልጋታለን። እናም ለሌላ ሰውም እንዲፈልጉ እጠቁማቸዋለሁ፣ እነግራቸዋለሁ አለ። ከዛ ከዛም በኋላ ልብሷን ቀይራ መጣች። ልብሷን ቀይራ ከመጣች በኋላ አብረው ማለት ነው፣ አብረው መፈለግ ጀመሩ። መፈለግ ጀመሩ ማ ቤዝ እና ናኦድ ማለት ነው። ቤዝ እና ናኦድ ናኦድ ማለት የዲያራ ወንድም ማለት ነው። የዲያራ ወንድም ነው እና አሁን ላይ ናኦድ ቀስ በቀስ እየወደዳት ነው እያፈቀራት ነው። ከዛ ግን እኮ ናኦድ፣ አንተ ጥሩ ሰው ነህ ስትለው አንቺ እኮ ለእኔ ሁሉ ነገር ይነሽ ይላል በልቡ ማለት ነው። ግን እኮ ድምፁን አውጥቶ አይናገርም። ከዛ ምን ምን አልከኝ ምን አልከኝ ስትለው ቤዝ አይ አንቺም እኮ ጥሩ ሰው ነሽ አለና አስቀየሰ። ግን እኮ እየወደዳት ነው የሚገርማችሁ ነገር ከእናቱ ጋር አይዋደድም፣ ግን ብቻ ትንሽ ደስተኛ ሆኗል። ቤት ውስጥ እናቱ ደግሞ እንደዚህ ደስተኛ ያደረገችው ጀግና ሴት ማናት? ማናት እሷ እያለች እያሰላሰለች ነው። ግን አሁን ላይ እየወደዳት ነው ናውድ ማለት ነው የዲያራ ወንድም ቤዝን። ቤዝም ያው የእኔ ባልሆነ ነገር ላይ ጊዜን ማቃጠል አልፈልግም ብላ ወስናና ቅድ አሁን ላይ ህይወቷን ደስተኛ ለማድረግ ተነስታለች። የድሮ ቤዛ ሳትሆን አሁን ላይ አዲሷ ቤዛ ናት። ማንነቷ የተቀየረ መልካምና ጥሩና ቅን ሆና ትገኛለች፣ ቤዝ ማለት ነው። በፊት የክፋቷ ጥግ አይታወቅም፣ ኃይለኛ ነበረች። አሁን ላይ ግን መከራው፣ የተለያዩ ነገሮች በደረሱበት ሰዓት ሁሉም ነገር በስተመጨረሻ ተረዳች ማለት ነው። እናም ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። የኤፍራታ ነገር በጣም ያሳዝናል። አቤል የስራውን ይስጠው። አቤል እኮ ጨካኝ ነው። አያደርገውም አይባልም። በስተመጨረሻም እስር ቤት ገቡ ማለት ነው። አመሰግናለሁ። ባይ ባይ።